ሰላም፣ ጤና ስጥልን፣ ክቡራን ተመልካቾች። ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሊንሽ መልስዳኝ። በቀድሚያም ክልላዊ ዜናዎች ሀገራዊ ትርክት ማስረጽና የሀገር ግንባታን ከማጠናከር አንጻር የኪነ ጥበብ ባለሙያዎች ምናቸውን ሊወጡ እንደሚገባ ተገለጸ። ሐረሪ ክልል ባህል ቅርስና ቱሪዝም ቢሮ ሀገርና ጥበብ ጥበብ ለኢትዮጵያ ማንሰራራት በሚል ርዕስ የጥበብ ሙያተኞች ውይይት መድረክ ተካሂደዋል። ዘገባው የሐምዛ ይዙፍ ነው። ገዛኛ አራጌ እንደሚከተል ያቀርበዋል። ሐረሪ ክልል ባህል ቅርስ ቱሪዝም ቢሮ ሀገር እና ጥበብ ጥበብ ለኢትዮጵያ ማንሰራራት በሚል የጥበብ ሙያተኞች ውይይት መድረክ ተካሂዷል። የውይይት መድረኩ ላይ የተሳተፉት በክልሉ ብልጽግና ፓርቲ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ጃፈር ሱፊያን ኪነ ጥበብም ሆነ የጥበብ ባለሙያ የሀገሪቷ ለውጥ ሂደትና ስኬቶች ማስተዋወቅም ሆነ ለማስቀጠል ሚናቸው ሊወጡ ይገባል ብለዋል። በመድረኩ ላይ የባህል ቅርስና ቱሪዝም ቢሮ ኃላፊ አቶ ተወለደ አብዶሽ ጽሑፍ ያቀረቡ ሲሆን ከለውጡ ወዲህ እንደ ሀገርም እንደ ክልልም ከለውጡ ወዲህ እየታዩ ያሉ ስኬቶችን አቅርበዋል። በሀገራዊ ለውጡ ውስጥ ጥበብና ጥበበኞች ተሳትፏቸውን እያደረጉ ያለመሆኑን ገልጸው አሁንም የሚጠበቅባቸው ሚና ሊወጡ ይገባል ብለዋል በቀጣይ የጥበብ ባለሙያዎችን የገጽታ ግንባታ ላይ ወንድማማችነትና እህትማማችነት እሴቶች እንዲጠናከሩ ጽንፈኝነትን መዋጋትና ሀገራዊ ትርክት እንዲጎለበት የሚጠበቅባቸው ሚና ሊወጡ እንደሚገባ አንስተዋል በማስቀጠልም የመድረኩ ተሳታፊ የጥበብ ባለሙያዎች የተለያዩ ሀሳቦችን አንስተው የተወያዩ ሲሆን አሁን ላይ በተለያዩ ዘርፎች እየተመዘገበ ያለውን ውጤት በኪነ ጥበብም መታየት አለበት ሲሉም ገልጸዋል። የጥበብ ባለሙያው ተገቢው ክብር ሊሰጥ ይገባል፣ ተተኪ ማፍራት ላይ መስራት፣ መድረኮችና ስልጠናዎች ማመቻቸት እንዳለበት አስተያየት የተሰጠ ሲሆን ባለሙያዎቹ የሚጠበቅባቸውን ኃላፊነት መወጣት እንዳለበትም ሀሳብ ተነስቷል። መንግስትና የጥበብ ባለሙያዎች ቅንጅትና መቀራረብ መጠናከር እንዳለበትም ተጠቁሟል። መድረኩ ላይ የተሳተፉት የክልሉ ሴቶች ህፃናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚ አብዱልወሃብ አሁን ላይ እንደ ክልል በመልካም ስነ ምግባር የዳበረ ተሰጦን አውጥቶ የሚጠቀም ትውልድ ለማፍራት ወጣት ማዕከላት ላይ በትኩረት እየተሰራ መሆኑን ገልጸው በቀጣይም ከመድረኩ የተገኙ ገንቢ ሀሳቦች እንደ ግብአት ወስደው የሚሰሩበት መሆኑን ገልጸዋል። የባህል ቅርስ፣ ቱሪዝም ቢሮ አመራሮችም ለተነሱ አስተያየቶች ምላሽ የሰጡ ሲሆን ከስልጠናው ጋር ተያይዞ ከሀረር መምህራን ኮሌጅ ጋር እየተሰራ መሆኑና ባህል ማዕከልና ኢኮፓርክ ፓርክ ጭምር ባሉ ቦታዎች የኪነጥበብ ስራ ስብሰባዎችን ማቅረብ ለሚፈልጉ በራቸው ክፍት መሆኑን ገልጸዋል። በመጨረሻም በክልሉ ብልጽግና ፓርቲ ጽፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ጃፈር ሱፊያን ለተነሱ ሀሳብ ምላሽና ማብራሪያ የሰጡ ሲሆን ሀገርና ጥበብ ያላቸውን ጠንካራ ቁርኝነት በመጠቀም ለሀገር ኢኮኖሚ እድገት ልንጠቀምበት ይገባል ብለዋል። በቅንጅት ከሰራን የማንሻገረው ችግር አይኖርም ና ተቀናይተን እንስራ ሲሉም የገለጹ ሲሆን ለወደፊት የተሻለ ተስፋ ይዘን ልንሰራ ይገባል ብለዋል። በክልሉ ብልጽግና ፓርቲ ጽፈት ቤት የአደረጃ ጀዘርፍ ዘርፍ ኃላፊ አቶ ጃፈር ሱፊያን የክልሉ ባህልና ቱሪዝምና የሴቶች ህፃናትና ወጣቶች ጉዳይ ቢሮ አመራሮች የተለያዩ የኪነጥበብ ባለሙያዎች ተሳትፈዋል። 1450 ኩንታል ማዳበሪያ እና 30600 ሊትር የምግብ ዘይት ለህብረተሰቡ ለማከፋፈል የተዘጋጀ መሆኑን የሐረሪ ክልል ህብረት ስራ ማድረጃና ማስፋፊያ ኤጀንሲ አስታወቀ። አቅርቦቶቹ በግልጽና ፍትሃዊ መንገድ የሚከፋፈሉ መሆኑን ኤጀንሲው ክትትል የሚያደርግ መሆኑን ገልጸዋል። ለሚወድ ሙክታር ዘገባ ገዛኛ አራጌ የሐረሪ ክልል ህብረት ስራ ማስፋፊያና ደራጃ ኤጀንሲ ኃላፊ አቶ ሚልኬሳ አህመድ ከሐረሪ ብዙሀን መገናኛ ኤጀንሲ ጋር ባደረጉት ቆይታ መንግስት የግብርና ግብዓቶች በተገቢው መጠን በተመጣጣኝ ዋጋ ለማቅረብ እየሰራ መሆኑን ገልጸዋል። ኤጀንሲው ነጭ ማዳበሪያ የ950 ኩንታል ጥቁር ማዳበሪያ 500 ኩንታል ለማከፋፈል መዘጋጀቱን ገልጸዋል። በአጠቃላይ 1000 ኩንታል ለአርሶአደሩ ለማከፋፈል መዘጋጀት አስታውቀው ለሶስት የገጠር ወረዳዎችና ሐኪም ወረዳ ፍትሐዊ በሆነ መልኩ እንደሚከፋፈል አስታውቀዋል። የህብረት ስራ ማህበራት የራሳቸውን ትርፍ ብቻ ሳይሆን የአርሶአደሩን ተጠቃሚነት ግምት ውስጥ በማስገባት መስራት እንዳለባቸው ገልጸው ኤጀንሲው ባወጣው ዋጋ መሰረት ሊሸጥ እንደሚገባ አሳስበዋል። በሌላ በኩል 3600 ሊትር የምግብ ዘይት በህብረት ስራ ማህበራት በኩል ለተጠቃሚዎች ተደራሽ ለማድረግ እየሰራ መሆኑን የገለጹት ኃላፊው ለገበያ መረጋጋትና የኑሮ ውድነት ጫና ለመቀነስ ትልቅ ፋይዳ አለው ብለዋል። ህብረተሰቡ መሰረታዊ የፍጆታ እቃዎች ላይ ያለውን ፍላጎት ለማሟላት ኤጀንሲያቸው ከሁሉም ባለድርሻ ጋር በቅንጅት እየሰራ መሆኑን ተናግሯል። የወንደኔ ህብረት ስራ ዩኒየን ስራ አስኪያጅ አቶ አብዱል ቃድር አህመድ ማዳበሪያው በጊዜ ለአርሶ አደሩ ለማድረስ ከአፈረን ቀሎ ዩኒየን ጋር እየሰራ የነበር መሆኑን ገልጸው አንድ ሺህ ኩንታል ማዳበሪያ ለአርሶ አደሩ እንዲደርስ ለህብረት ስራ ማህበራት መሰጠቱን ገልጸዋል። የኢትዮጵያ ንግድ ባንክ ከወለድ ነጻ የባንክ አገልግሎት ተደራሽነትን ለደንበኞቹ ተጠቃሚ እያደረገ እንደሚገኝ ተገለጸ። የኢትዮጵያ ንግድ ባንክ ጂጂጋ ዲስትሪክት 1446ኛውን የኢድ አላድሃ አረፋ በዓልን አስመልክቶ ሀጂ ለሁሉም በሚል መሪ ቃል በሐረር ከተማ ከሚገኙ ደንበኞቹ ጋር ልዩ የባዓል ፕሮግራም አካሂዷል። ሄኖ ግርማ ተጨማሪ አለው። የኢትዮጵያ ንግድ ባንክ ጅግጅጋ ዲስትሪክት 1446ኛው የኢዳልአዳ አዳ አረፋ በዓልን አስመልክቶ ሀጅ ለሁሉም በሚል መሪ ቃል ሐረር ከተማ ከሚገኙ ደንበኞቹ ጋር ልዩ የበዓል ፕሮግራም አካሂደዋል። በመርሃ ግብሩ ላይ ተገኝተው ንግግር ያደረጉት የሐረሪ ክልል ምክር ቤት ጽህፈት ቤት ኃላፊ አቶ ገዛኸኝ በቀለ የኢትዮጵያ ንግድ ባንክ ከወለድ ነጻ የባንክ አገልግሎቱን በማስፋት የእስልምና እምነት ተከታይ ደንበኞቹን ተጠቃሚ እያደረገ መሆኑን ገልጸዋል። በኢትዮጵያ ንግድ ባንክ የሰሜን ምስራቅ ሪጅን ምክትል ፕሬዚዳንት አቶ ደሳለኝ አለሙ ባንኩ ሐረር ከተማ ከሚገኙ አስር ቅርንጫፎች ውስጥ በሁለቱ ቅርንጫፎች ሙሉ በሙሉ ከወለድ ነጻ የባንክ አገልግሎት እየሰጠ መሆኑን ገልጸዋል። ባንኩ በሐረሪ ክልል ከ250 ሺህ በላይ ደንበኞች እንዳሉት የገለጹት አቶ ደሳለኝ በቀን በአማካይ ከ340 ሺህ በላይ ግብይቶችን በቅርንጫፍና ከ1.1 ቢሊዮን በላይ በዲጂታል አማራጮች በመጠቀም እዚህ ደረጃ ላይ ደርሷል ብለዋል። የኢትዮጵያ ንግድ ባንክ ከወለድ ነጻ አገልግሎት ስራ አስኪያጅ አቶ አንዋር አብደላ በበኩላቸው ባንኩ በአሁኑ ወቅት በ1935 ቅርንጫፎቹ በኩል ለደንበኞቹ አገልግሎት እየሰጠ መሆኑን ገልጸው ከዚህም ውስጥ 155 የሚሆኑ ቅርንጫፎች ከወለድ ነጻ የባንክ አገልግሎት እየሰጡ ናቸው ናቸው ብለዋል። የእስልምና እምነት ተከታይ የሆኑ የባንኩ ደንበኞች በረዥም ጊዜ ቁጠባ የሀጅ ስነ ስርዓት እልማቸውን እውን ያደርጉ ዘንድ ባንኩ ልበክ የቁጠባ ሂሳብን ስራ ላይ ካዋለ አምስት ዓመታትን ማስቆጠሩን ገልጸዋል። የኢትዮጵያ ንግድ ባንክ ጅጅጋ ዲስትሪክት ዳይሬክተር አቶ ኃይሉ ዘሩ ባንኩ ባለፉት 11 አመታት ለስልምና እምነት ተከታይ የባንኩ ደንበኞች ከወለድ ነጻ የባንክ አገልግሎት እየሰጠ ይገኛል ብሏል። ባንኩ በአሁኑ ወቅት በአገሪቱ ከ7 ሚሊዮን በላይ ከወለድ ነጻ የባንክ አገልግሎት ተጠቃሚዎችን እንዳፈራ የተናገሩት አቶ አይሉ ከወለድ ነጻ የባንክ አገልግሎቱ የደንበኞቹን ፍላጎት ማዕከል ያደረገና በቴክኖሎጂ የተደገፈ መሆኑንም ጨምረው ገልጸዋል። በኢትዮጵያ ንግድ ባንክ ጅጅጋ ዲስትሪክት ከወለድ ነጻ የባንክ አገልግሎት ስራ አስኪያጅ አቶ ፈርሃን ሁሴን በበኩላቸው ዲስትሪክቱ ከ7000 በላይ ከወለድ ነጻ አገልግሎት ተጠቃሚ ደንበ ደንበኞችን እንዳፈራ ገልጸዋል። ባንኩ ያዘጋጀው ለበይክ የተሰኘው የቁጠባ ሂሳብ ደንበኞች በሕይወት ዘመናቸው ቢያንስ አንድ ጊዜ ሀጅ የማድረግ እቅዳቸውን በረዥም ጊዜ ቁጠባ ለማሳካት ከወዲሁ መቆጠብ እንዲችሉ የሚያስችል ነው ብለዋል። በመርሃ ግብሩ ላይ የባንኩ የስራ ኃላፊዎችና ደንበኞች ተገኝተዋል። ክቡራን ተመልካቾች ሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። የፌዴራል ተቋማትና ማህበራት ንቁ ተሳትፎ በማድረግ ለሀገራዊ ምክክሩ አጀንዳቸውን ማቅረባቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። በተመሳሳይ ዜና የኢትዮጵያ ሰራተኞች ያነሷቸውን ጥቅል አጀንዳዎች ለሀገራዊ ምክክሩ እንዳቀረቡ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን አስታውቋል። እኝና መሰል ሀገር አቀፍ ዘገባዎችን ሲሳይ ዘሪሁን እንደሚከተል ያቀርባቸዋል። የፌዴራል ተቋማትና ማህበራት ንቁ ተሳትፎ በማድረግ ለሀገራዊ ምክክር አጀንዳቸውን ማቅረባቸውን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳይም የሀገራዊ ምክክር ዋና ዓላማም በሀገራዊ መግባባት መፍጠርና የምክክር ባህልን ማዳበር ስለመሆኑም አንስተዋል። ከዚያ አኳያ ኮሚሽኑ ከትግራይ ክልል ውጪ በሁሉም ክልሎች ህዝቡ እንዲመካከር በማድረግ የአጀንዳ ማሰባሰብ ስራ ሲሰራ መቆየቱንም አንስተዋል። የፌዴራል ተቋማትና ማህበራትም አጀንዳ ማሰባሰብ ምዕራፍም ለኮሚሽኑ ቀጣይ ምክክር ስራ ጠቃሚ ግብዓቶች የተገኘበት መሆኑንም ነው ያነሱት። የሀገራዊ ምክክሩን ዓላማም ከማሳካት አኳያም ተሳታፊዎች ንቁ ተሳትፎ ማድረጋቸውን ነው የገለጹት። ኢትዮጵያውያን ታላቁ ህዳሴ ግድብን በተባበረ ክንድ እውን ማድረግ እንደቻሉት ሁሉ ለሰላም ግንባታውም በመተባበርና አንድነታቸውን ማጠናከር አለባቸው ሲሉም ተናግረዋል። የኢትዮጵያ ሰራተኞች ያነሷቸው ጥቅል አጀንዳዎች ለምክክሩ እንዲቀርቡ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ አስታውቋል። የማንኛውም ችግር መፍቻ ቁልፍ መንገድ ሀገራዊ ምክክር ነው ያሉት የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዚደንት አቶ ካሳውን ፎሎም ከምክክር ውጪ በሆነ መንገድ ለችግሮቻችን የምናመጣው ምንም አይነት መፍትሄ የለም ሲሉ ተናግረዋል። ምክክሩ ልዩነቶችን በመፍታት የተሻለ ሀገር ወደ መፍጠር አቅጣጫ የሚያመላከተ መሆኑን በመግለጽ በሀገሪቱ ሰላማዊና ዲሞክራሲያዊ መብቶች እንዲሁም የህግ የበላይነት በትክክል እንዲተገበሩ በር ከፋጭ መሆኑንም ጠቁመዋል። ምክክሩ ከታቸው የህብረተሰብ ክፍሎች ጀምሮ ሁሉንም ባሳተፈ መልኩ የሚደረግ በመሆኑ ሀገራዊ መግባባትን ይዞ ይመጣል የሚል እምነት እንዳላቸውም አንስተዋል። የአገሪቱ ችግር ፈጣሪዎችም መፍትሄ አምጪዎችም እኛንን ያሉት አቶ ካሳሁን ምክክሩ ለሀገር ችግር መቅረፍ የሚያስችል አንስተዋል ስለመሆኑም ተናግረዋል። የአምራች ኢንተርፕራይዞችን የማምረት አቅም ማሳደግ የሚያስችል ሀገር አቀፍ የኢንዱስትሪ ኤክስቴንሽን ስትራቴጂ ለመተግበር በትኩረት እየሰራው ነው ሲል የኢትዮጵያ ኢንተርፕራይዞች ልማት አስታወቀም። የተቋሙ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ሮቤል አህመድ እንደተናገሩ በአምራች ኢንተርፕራይዞች ላይ የሚስተዋሉ ችግሮችን ለመቅረፍ በርካታ ስራዎች እየተከናወኑ ነው ብለዋል። በተለይም በኢትዮጵያ ታምረት ንቅናቄ የነባር አምራች ኢንተርፕራይዞችን አቅም የማጠናከርና አዳዲሶችን የማቋቋም ስራ መሰራቱ ነው ያብራሩት። የብድር የመስሪያ ቦታ፣ የኃይል አቅርቦትና ሌሎች የተግዳሮቶችን ተደራሽ ለማድረግ ከሚመለከታቸው አካላት ጋርም በትብብር እየሰራ መሆኑን ነው ያነሱት። ለዚህም የአምራች ኢንተርፕራይዞችን የማምረት አቅም ማሳደግ የሚያስችል ሀገር አቀፍ የኢንዱስትሪ ኤክስቴንሽን ስትራቴጂን ለመተግበር ዝግጅት እየተደረገም እንደሚገኝ አመላክተዋል። ስትራቴጂው የአነስተኛና መካከለኛ አምራች ኢንተርፕራይዞችን ፍላጎትና ችግርም መሰረት ያደረገ ጥናት በማካሄድ አስፈላጊውን ድጋፍ ለመስጠት ያለመ ነውም ብለዋል። በኢትዮጵያ ባለፉት የለውጥ ዓመታት በቱሪዝም ዘርፍ አስደናቂ ውጤቶችን ማስመዝገብ መቻሏን የቱሪዝም ሚኒስትር ዴኤታው ስለሺ ግርማ ገልጸዋል። ኢትዮጵያ በርካታ አስደናቂ መስህቦች ባለቤት ብትሆንም አልምታ ሳትጠቀምባቸው መቆየቷን አስታውሰው ሀገራዊ ለውጡን ተከትሎ ዘርፈ ብዙ ልማቶች ተከናውነዋል ብለዋል። በቱሪዝም ዘርፉም አዲስ አበባም ይሁን በክልሎች በአጭር ጊዜ ውስጥ ጥራትና ዓለም አቀፍ ደረጃቸውን የጠበቁ ግንባታዎች ተከናውነው ስራ መጀመራቸውንም አንስተዋል። በመሆኑም የቱሪዝም መስህብ ስፍራዎችን በ ማልማት ቅርሶችን በመጠበቅ በማስተዋወቅና የኢኮኖሚ ምንጭ በማድረግ በኩል ተጨባጭ ውጤት ተመዝግቧል ሲሉም ተናግረዋል። በተለያዩ የሀገሪቱ ክፍሎችና አካባቢዎችም የቅርስና የሙዚየም እድሳት በስፋት እየተከናወነ መሆኑን ጠቅሰው የደሴ ሙዚየም እድሳትም የዚሁ ስራ አካል መሆኑን ተናግረዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ የያዝናቸው ዘገባዎች እኝን ይመስሉ ነበር። ከቀሪ መሰናዶዎች ጋር መልካም ቆይታ ጤና